መረባ ማለት ይሄ ነው። ይሄ ይመስላል። ይህንን በዳቦም በተለያዩ ነገሮች መብላት ይቻላል። ሰላም ሰላም፣ ውድ እና የተከበራችሁ የህይወቴ የዩቱቤ ቤተሰቦቼ እንዴት ናችሁ? በያላችሁበት ስፍራ ሁሉ ላይ ሰላማችሁ እጅግ ብዝዝት በል እያልኳችሁ፣ ዛሬ ደግሞ በለየጣለው ቪዲዮ መጥቻለሁ። ያም ያለበት ሀገር ለምናልባት መረባን መስራት ለምትፈልጉ ለይቶች ነው ማለት ነው፣ ይሄ ቪዲዮ። በነገራችን ላይ ደግሞ በጣም ወዳችኋለሁ። ኮሜንታችሁን ባላይ፣ ግን በአረብኛ የሚጻፉ ኮሜንቶች አሉኝ፣ እጅግ አመሰግናቸዋለሁ። እክቴር ሽኩራል አና ከመን ሀብ ኮኔክቴር ቴንኪዩ። እና በጣም ነው የምወዳቸው በእውነት በአረብኛ የራሱ ኮሜንት እያረጉኝ ነው እግዚአብሔር ይባርካችሁ። ዛሬ ደግሞ ይህንን ሙሽሙሽ ወደ መረብነት ይቀየራል ማለት ነው እንደ እንደሚቀየረው አብረን እናያለን ማለት ነው። እዚህ ጋር ደግሞ እያጠብኩ ነው ማለት ነው። ስምንት ኪሎ ነው የመጣሁት ከስምንቱ ደግሞ የተወሰነውን አንስቻለሁ ማለት ነው እና ይሄንን ውስጡ ላይ ደግሞ ፍሬ ያለው ይህንን ፍሬ እናወጣለን አብረን መሆኑን እናያለን ማለት ነው። እንግዲህ ቀስ ብዬ ነው እያጠብኩ ያለሁት፣ ምክንያቱም በደንብ እንድታዩ ስለፈለግኩ ነው። በነገራችን ላይ ይሄ ነገር በአማርኛ ምንድነው የሚባለው? ኮሜንት ላጻፉልኝ እና ቪዲዮዎቹ እያያችሁ ቢያንስ መቶ ሰው አይቶ ኮሜንት የለም ላይክ የለም። ላይክ ሲኖር ደግሞ ለሁሉ መድረስ ይችላል ቪዲዮ ማለት ነው። እዚ ጋር ደግሞ ይኸው ሁለት ቦታ ስንጥቅ አድርገን ውስጡ ላይ ያለውን ፍሬ እናወጣለን። እዚ ጋ ንድስጡ ላይሆን እያራኩ ነው ማለት ነው። እስከ ፍጻሜ ተከታተሉኝ። በጣም ትወዱታላችሁ በእውነት በጣም የተለየ ነው ማለት ነው። እና አመሰግናችኋለሁ። ፕሊስ ላይክ አድርጉኝ። ላይክ ሲደረግ ቪዲዮ ታያላችሁ፣ ግን ላይክ አታደርጉም። ላይክ ሲደረግ ደግሞ ለብዙዎች ደራሽነት አለው ቪዲዮ ምናልባት፣ የሁላችሁ በጣም እየተጨነቁ ያሉ ኢትዮቻችን ይኖራሉ። ስለዚህ ይጠቀሙ። ቪዲዮን ሼር ሼር እያረጉ ክበሩልኝ። በጣም እወዳችኋለሁ። እዚህ ጋር ደግሞ እንግዲህ እያያችሁ እስከ የሚሰራውን ነገር ማለት ነው። አበረታቱኝ፣ እውነት አበረታቱኝ። ምንም አያስከፍልም። ላይክ አርጉኝ፣ ኮሜንት ጻፉልኝ። ላይክ ሚያስፈልነ ጥቅም ኖሮኝ ሳይሆን ላይክ ላይክ ላይ ለብዙዎች ይደርሳል ብዙዎች ይጠቀሙ እና እዚህ ጋር ደግሞ ኦፈር የሆነም ጨርሻለሁ። ከጨረስኩ በኋላ ምን እንደማደርገው በደንብ ተከታተሉኝ። በእውነት በተራ አሁን ክረምት ስለሆነ ይሄ ነገሮች እያንዳንዳችን ቤት ላይ ይሰራል አብሶ ማለት ነው። ስለዚህ እንዴ እንደሚሰራው ቢያንስ አዳዲስ ልጆቹም እየገቡ ስለሆነ ይጠቅማቸዋል ብዬ አስባለሁ ማለት ነው። እዚህ ጋ እንደሚታዩት ሱካር ነው። ሱካር ሁለት ኪሎ ነው። አሁን ያያችሁ አንድ ኪሎ ነበረ ስለዚህ ሁለት ኪሎ ነው። ሙሽሙሹ ደግሞ ስድስት ኪሎ ነበረ ፍሬ ሲወጣ ምናምን። ይሄ ደግሞ ያው እንዲሁም ይበላል ማለት ነው። እኔ ስምንት ኪሎ አምጥቼ እንግዲህ ስድስት ኪሎ ሆኖ ተገኝተዋል። በዚህ መልኩ ትንሽ ሙሽሙሽ አድርገን ከዛ ሱካር ትንሽ ሙሽሙሽ አድርገን ትንሽ እየሱካር ሱካር እያረገን ነው መጨረሻ እንደዚህ የሚቀመጠው ይሄ ደግሞ አድሮ ነው ማለት ነው እንዲሁም በሱካር አደረ ማለት ነው እየቀለጠ እየቀለጠ በዚህ መልኩ እንደዚህ ሆኖ ተገኝተዋል። ስለዚህ ኢሳል ደግሞ መጣት ስላለበት ኢሳል አርግ ያለው ማለት ነው እንደምታዩት ከዛ እስከ ፍጻሜ እናያለን ማለት ነው። ቤተሰቦቼ በጣም አመሰግናቸዋለሁ። ክበሩልኝ። እጃችሁን ማሳረፍ የለበትም ምክንያቱም ሀረፋ አለው ይህ አረፋው ከላይ መደፋት ስላለበት ያው ስራ እየሰራን መስራት አንችልም ሌላ ስራ እየሰራን ይህንን መስራት አንችለውም ስለዚህ በደንብ መጠነቀቅ አለብን ውሃ እንዳይደርስ ውሃ ደረሰ ማለት እንዳለ ተበላሻ ማለት ነው ስለዚህ በአግባቡ እንጠቀማለን ማለት ነው ሆ በዚህ መልኩ እየደረሰ ነው ግን መጀመሪያ አድሮ ነው ዲስት ላይ በሱካር እንዲሁም አድሮ ነው። በዚህ መልክ የሆነ ማለት ነው ያው እንደዚህ ቀስ አድርጋችሁ ያው አያችሁ አረፋውን፣ አረፋ በጣም ነው የሚወጣው በጣም አያችሁ አረፋውን፣ እንደዚህ መቀነስ አለበት እጃችሁን ማሳረፍ የለበትም። ያው አረፋንም ጨርሶ ሁሉን ነገር ጨርሶ በዚህ መልኩ እየደረሰ ነው። ኢሳ ላይ ነው የተጣደው። በደንብ መማሰያ ውስጡን እንትን ማለት አለብን፣ እንዳያርበት ማለት ነው። እዚህ ጋር ደግሞ ሀሙድ ነው የሚሉት ይህን ነገር ትንሽዬ ነው የምናረጉት። ትንሽዬ ው እንደሚታ ሻይ ማንካ ማለት ነው። ይሄ ከሌለ ደግሞ ሎሚ መጨመር ይቻላል። በዚህ መልኩ እየበሰለ እየበሰለ ይመጣል ማለት ነው። በዚህ መልኩ በስሎ ጨርሻለሁ። አሁን ደግሞ ወደ ትሪ እንገለብጣለን ማለት ነው። በደንብ እንዲቀዘቅዝ ማለት ነው። እና በጣም ወዳቸዋለሁ። አበረታቱኝ እባካችሁ። እና ይሄ ይመስላል። በጣም ነው የማመሰግናቸው። ይሄንን ግን ውጪ ፀሐይ ላይ ሁለት ቀን ውሏል ማለት ነው። ውሏል ፀሐይ ላይ ማለት ነው። እና ይሄ ይመስላል። ሁሉም ነገር ጨርሰን አሁን ደግሞ ወዴ ጠርሙዝ እየሞለን ነው። በጣም ቆንቾ ማለት ነው። ይኸውዬ ይመስላል በጣም ነው። አመሰግናችሁ ክበሩልኝ፣ አበረታቱኝ።